ሄርሜላ ቤት ገብታ እየኖረች እንደሆነ ሰምቻለሁ። ማ ሄርሜላ ማጋ እኔና አብርሽ ቤት እኮ። አንቺ ያለሽበት አንቺ እና አብርሽ የኖራችሁበት ቤት ሄርሜላ እየኖረች ነው። እዛ ቤት የመኖር መብት የላትም ማለት ሄደሽ አይተሻል? እርግጠኛ ነሽ? ሄጂ ማይተኳይ አይጠበቅብኝም ነው አይደለም? ሩታ ከዚህ በፊት የተፈጠረው ነገር ታውቂያለሽ ልጅ ሳይኖረው ልጅ አለው ተብሎ ብዙ ነገር እንደተፈጠረ ታውቂያለሽ። ብዙ የሀሰት መረጃ እንደመጣበትም ታውቂያለሽ። የእኔ እና እሱ ነገር ፍርድ ቤት የያዘው ነገር ነው፣ ህግ የያዘው ነገር ነው። ስለዚህ በህግ የተያዘ ነገር ደግሞ ማለት ነው ገብቼ እኔ እንደዚህ እንደዚህ ተፈጥሯል የእኔ እና እሱን ነገር ሳንጨርስ ወይም ደግሞ ያለንን ነገር በዚህ በዚሁም ብሎ ህግ ሳይፈቅድልን ህግ የሆነ መስመር ወይም አቋም ሳያስይዘው ወደ እንደዚህ አይነት ነገር ገብተዋል ብዬ ብል በመጀመሪያ ለሱ ወንጀል ነው። ሲቀጥል ለሷም ተጠያቂ ያድርጋታል። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ እኔ በጣም ደህና ነኝ እግዚአብሔር ይመስገን። እና ፋሚሊ ዛሬ በድጋሚ መጥቻለሁኝ። እንግዲህ ዛሬ ስመጣ በተለየ ሀሳብ ነው። ያው ሰሞኑን ከነበርኩበት ሀሳብ ውጪ ነው ማለት። ታውቃላችሁ ያለሁበትን ሁኔታ። አሁን ላይ ከፋሚሊዎች ጋር ጥሩ ቆይታ እያሳለፍኩኝ ነው፣ ጥሩ ጊዜ አለኝ ምናምን እና አሁን ከዛ ሀሳብ ወጥቼ ድጋሚ መመለስ ወደ ማልፈልግበት ሀሳብ ስመለስ ያው እናንተም ሊደብራችሁ ወይም ሌላ ነገር ልታስቡ ትችላላችሁ። ነገር ግን ያው አንዳንዴ ወደ ህይወታችሁ አስገዳጅ ነገር ሲመጣ መመለስ ያለባችሁ ወይም ደግሞ ነገሮችን ማስተካከል አለብኝ ብላችሁ የምታስቡበት ሁኔታዎች ይፈጠራሉ። ና እና ዛሬ ድጋሚ ወደ ኋላ ተመልሼ ያው ስለ ሄርሜላ ና ስለ አብርሽ ልነግራችሁ ነው የመጣሁት። ልነግራችሁ ኔ ሴንስ አሁን ላይ እየተፈጠረ ያለው ነገር ጥሩ አይደለም፣ ወይም ደግሞ እኔና አብርሽ ተነጋግረ የተስማማንበት ነገር ነበረ። ከዛ ሀሳብ ስለወጣ ነው ወደ እናንተ የመጣሁት ማለት ነው። ባለፈው የተሰናበተኝ ቀን የተለያየን ቀን የሄደ ወደ አዲስ አበባ የተመለሰ ቀን ማለት ነው ከአቤል ጋር ተገናኝተን ነበር። አቤልም አብርሽም ሆኖ አግኝተው ነበረ ቀጥረዊ ማለት ነው እና ምንድን ነበር ያን የተነጋገር ነው ከቪዲዮ በኋላም ያናገሩኝ ነገር ነበረ ነገሮችን እንዳስተካክልና እንዳስብበት ምናምን ጠይቀውኝ ነበረ። እኔም አስብበታለሁ ብዬ ነገሩን አልፌዋለሁ ይሄን ግን ደግሞ አንድ የገባልኝ ቃል ነበር ማለት እኔ እስከ ብቻ ነገሮችን እስከምንጨርስ ድረስ ወይም ደግሞ የፍርድ ቤት ቀጠሮ ደርሶ ነገሮች የመጨረሻ የሚባሉት ነገሮች ላይ እስከምንደርስ ድረስ እኔ እዛ ቤት ሄርሚላ እንድትኖር አልፈልግም ነበር። ግን አሁን እዛ እየኖረች እንዳለ ሰምቻለሁኝ፣ እዛ ቤት እንደገባ ሰምቻለሁ። እና እኔ ደግሞ በእንደዚህ አይነት ሁኔታ ውስጥ እንዲቀጥል አልፈልግም፣ ደስተኛ አይደለሁም። ምክንያቱም አብረን ነው ያነ ነገሮች ብዙ ነገሮች ባደረግንበት ቤት ውስጥ አብረን ባቀናው ቤት ውስጥ ሌላ ሴት ገብታ ሌላ ነገር እንዲፈጠር አልፈልግም። ማለት ሲጀመር ሲታሰብም የሆነ ለአእምሮም ይከብዳል አይደለ? ይደብራል በጣም እኔ አሁን በእንደዚህ አይነት ሁኔታ ውስጥ ሆኜ እሱ ሕይወታችን ውስጥ በጣም ብዙ ነገር የፈጠረችን ሴት ይዞ ገብቶ ማኖሩ ለእኔ በጣም ይደብረኛል። ማለት ሌላ ቦታ ቢሆን ኖርማል ነው። ሌላ ቤት ተከራይቶ ሌላ ነገር ቢያደርግላት ሌላ ነገር ኔ ሴንስ የፈለገችውን ነገር ቢያደረግላት ምናምን ለእኔ ኖርማል ነው። ነገር ግን እኔ በኖርኩበት ቤት ውስጥ እኔ ባሳለፍኩበት ቤት ውስጥ እኔ ብዙ ብቻ እኔ እንጃ ብዙ ነገሮችን ባሳለፍንበት ቤት ውስጥ ሌላ ሴት እንዲገባበት አልፈልግም እና ይሄ ነገር እኔ እንረብሾኛል። ሲቀጥል እሱን ቃል ገብቶ ሊነ የሄደው ነገሮች እስከሚያበቁ ድረስ እዛ ቤት ውስጥ ምንም አይነት ነገር አይፈጠርም። ሲቀጥል ደግሞ ሲጀመር እኔም ላልኖርበት እችላለሁኝ ወይም ዘግቼውም ሌላ ቦታ ልኖር እችላለሁ ምናምን ብሎ የነበረ መኖሩን ኖርበት ምክንያቱም እኔ ብቻ አይደለውም እዛ ቤት ውስጥ መብት ያለኝ አንተ መብት አለ መኖሩ መብትህ ነው፣ ትኖርበታለህ። ነገር ግን ሌላ ሰው መጥቶ ግን አሁንም ሌላ ነገር እንዲፈጠር አልፈልግም ብየው ተነጋግረን ቃል ተገባብተን ነበረና ለምን አትሊስት ወይ የፍርድ ቤት ቀጠሯችን ደርሶ ውሳኔ እስከምንሰማ ድረስ ለምን መታገስ እንዳቃተው አላቅም። ይሄ ነገር እኔን ትንሽ ስላስደበረኝ ነው ወደናንተ ይዤ የመጣሁት እና በምንስ እርግጠኛ ሆንሽ ካላችሁኝ ማለት ይህንን ነገር የሰማሁት በጣም ከሚታመን ሰውና አጠገባችን ካለው ሰው ነው እኛ ዙሪያ ማለት የኔም የሱን ጓደኛ ከሆነ ሰው ነው የሰማሁት እና ይሄ ነገር ደግሞ ያንን ሰውን የመናገር አልፈልግም፣ ወይም ደግሞ ያየሁትን ነገር ማሳየት አልፈልግም ምክንያቱም ያን ሰው ማስጠቆር ይሆንብኛል። እና ይሄንን ነገር ደግሞ ስናገር ይሄ ሰው ነው እንደዚህ እንደዚህ ያለኝ እንትና ነው እንደዚህ ያለኝ እንትና ነው እንደዚህ ይሄንን መረጃ የሰጠኝ ብዬ እሱን ማስጠቆር አልፈልግም። ምክንያቱም ያው ለኔም ለሱም ጓደኛው ስለሆነ በዙሪያችንም ያለ ሰው አሁንም አብሮት ያለ ሰው ስለሆነ ነገሮችን ቤት በኩል አየህ እንኳን እንዳይባል አብሯቸው ስላለ ነገሮችን ማየት ይችላል እና ውሸት ነው እንዳይባል የተላከልኝ ነገር አለ እና እሱን ነገር አውጥቼ ባሳያችሁ ለኔ ደስ ባለኝ፣ ግን ማሳየት አልችልም፣ ምክንያቱም እሱንም ማስጠቆር ስለሚሆንብኝ ማለት ነው እና ከዚህ ሐሳብ ውጪ ነገሮችን ባደርግ ማለት ሁኔታዎችን ያለውበትን ሁኔታ ምናምን እናንተም ታውቃላችሁ። ደስተኛ ነኝ ማሁን ባለኝ ነገር ፈጣሪ የተመሰገነ ይሁን። ነገር ግን የሆነ ደስተኛ ስትሆኑ ወይም ደግሞ ሕይወታችሁ ውስጥ ሌላ አዲስ ነገር ሲፈጠር ብዙ የማይወዱ ሰዎች አሉና ሊረብሹን የሚገቡ ምናምን ሰዎች ይኖራሉእና አሁን አቤልን የቀጠርኩበት ምክንያት እንደነገርኳችሁ አቤልን ቀጥሬዋለሁኝ። ዛሬ እሱ ማግኘትና ማውራት ፈልጋለሁ። ምክንያቱም እቺ ሴት የመጣችው በአቤልና በብሩክ ምክንያት ነው እና እሷን ራሳቸው እንዳመጡ ራሳቸው እንዲያስወጡ ሌል ጠይቃቸው ነው። ያው ብሩክ ማግኘት አልችልም፣ አቤልን ግን ያው እዚሁ ስለሆነ እሱን ማግኘት እችላለሁኝ። ነገሮችን ወደ አብርሽ ከመሄድ እና እሱን ከማናገር ምክንያቱም ያው እሱ ብዙ ጊዜ ተነጋግረን ያሰብናቸው ነገሮች ወይም የቃል የተገባባንባቸው ነገሮች ብዙ ጊዜ ስለሚተዋቸው ወደ እሱ ጋር ሄጄ ነገሮችን ማንዛዛት መነታረክ አልፈለኩም እና ይሄ ነገር እንዲፈጠር ስላልፈለኩኝ አቤል ጋር ነው የደወልኩት እና አቤልን ቀጥታ አግኝቸው። ያው እንግዲህ ቤተሰብ ትንሽ ፀሐይ ሲያስቸግረኝ እዚህ ዛፎቹ መሀል መጥቻለሁኝ እና እንደነገርኳችሁ ነው ያው ጀማሪው የነበሩት ብሩክና አቤል ስለነበሩ ያው ብሩክን ማግኘት አልችልም። አቤልን ግን ቀጥሬዋለሁኝ በዚህ ጉዳይ ላይ ላነጋግረው ማለት ነው እና እኔ ራሴን ተጠያቂ ላለማድረግ በቻልኩት መጠን ለማጣራት ሞከር ያለሁኝ። ማለት ይህ ነገር እውነት ነው ወይ ምናምን የሚሉትን ነገሮች ለማጣራት ሞከር ያለሁኝ እና ካየሁትም ነገር አንጻር እንደዛ ነው የሚመስለው። እውነት ለመናገር የተላከልኝ ነገር አለ። ያንን ነገር ለእናንተ ማሳየት አልችልም፣ ምክንያቱም ለማንም ማሳየት አልፈልግም። ምክንያቱም ያ ሰው ለእኔ ብሎ እስካደረገው ድረስ የእሱን ፕራይቬሲ መጠበቅ አለብኝ። ምክንያቱም በቃ ለኔም ለሁላችንም ያ ቅርብ የሆነ ሰው ስለሆነ ማስጠቆር አልፈልግም እሱን። እና ይህንን መረጃ የደረሰኝ መረጃ ለእናንተም ለሌሎች ሰዎች ማሳየት ባልችልም፣ ነገር ግን ከተላከልኝ ነገር አንጻር ተነስቼ አቤልን ጠይቀው ነገሮች ይኖራሉ፣ ወይም ደግሞ እሷ በእነሱ በኩል እንደመጣች በነሱ በኩል እንድትወጣ ማድረግ እፈልጋለሁ ማለት ነው። ያው ሌሎች ነገሮች መቀጠል ይችላሉ ላይክ ጓደኝነታቸውንም የፈለገ ነገር መቀጠል ይችላል። ግን ደግሞ የእኔ ሀሳብ ምንድን ነው፣ እዛ ቤት ውስጥ ነገሮች እንዲቀጥሉ አልፈልግም ነው። ምክንያቱም እኔና እሱ አብረን ባቀናንበት ቤት ውስጥ ማንም መጥቶ እንዲፈነጭበት አልፈቅድም። ምክንያቱም ተነጋግረንበትም የሆነ ነገር ስለሆነ ሲሄድም፣ በቃ በእንደዚህ አይነት መንገድ ነው መሆን ያለበት ብሎ እሱም አሳምኖኝ እኔም ተስማምቼለት እስከሄደ ድረስ ሌላ ነገር ማድረጉ ተገቢ ነው ብዬ አላስብም እና አቤልንም እንግዲህ ይቀጥረዋለሁኝ እሱ ነው እንደነገርኳችሁ ማግኘት የምችለው እዚህ እና ከእሱ ጋር ደግሞ የምነጋገራቸው ወይም ማውራው ነገር ይኖራል። በእሱ መንገድ አጣርቶ ነገሮችን መስተካከል ካለበትም ወይም ደግሞ መሆን ያለበትን ነገር በሙሉ ለማድረግ አቤልን ጠርቸዋለሁ ማለት ነው እና ከአቤል ጋር ብዙ ነገሮችን ተነጋግረን መስተካከል ከቻለን እናስተካክለዋለን። ካልሆነ ግን እኔ ወደማይሆን ነገሮች ውስጥ መግባት አልፈልግም። ምክንያቱም ያለውበት ሁኔታ ለእኔ ተመችቶኛል ከእንደዚህ አሁን ካለውበት ኮንዲሽን ወጥቼ ሌላ ነገር ውስጥ ገብቼ መነታረክ መጨቃጨቁን አልፈልገውም እና እሱም ቢሆን የፈለገውን ነገር ላይ ከፈለገውን ነገር ስላችሁ ጓደኛቱንም ምንም ለመቀጠል ከመጨቃጨቅ ተስማምተን ነገሮች ቢቀጥሉ እየተሻለ ይሆናል ብዬ አስባለሁኝ። እሱ ሌላ ህይወት ለምን ጀመረ አልልም። ምክንያቱም እኔ ኦልሬዲ ተስማምተን ምድረው ማብቂያው ላይ ሊደርስ ያለ ነገር ላይ ስላለ ለምን ሄው ሌላ ህይወት ጀመረ ምናምን ማለት አልፈልግም። ምክንያቱም መብቱ ነው። እኔም እንደዛው መጀመር ብፈልግ መጀመር እችላለሁ፣ መብቴ ነው። ግን አሁን ነገሮች በህግ ነው አይደለ የተያዘው። ሶ ያ ነገር መጨረሻው ላይ እስከሚደርስ ድረስ ይህንን ነገር መታገስ ለምን እንዳልቻለ ነው አሁንም ለኔ ጥያቄ የሆነብኝ እና አቤልንም እንግዲህ እየጠበቅኩት ነው፣ ትንሽ ቆየብኝ ለምን እንዳስቆየኝ አላቅም። ያው እንግዲህ ነገሮች ላይመቻችሁለት ይችላል። የሆነ ፕሮግራም ላይ ነኝ ብሎኛል። እንግዲህ በጥብቅ ነው የምፈልገ ስላልኩት ያንንም ፕሮግራም አቋርጦ እንዲመጣ አድርጌዋለሁኝ። እንግዲህ ለዛም ይቅርታ ጠይቋለሁ ሲመጣ፣ ምክንያቱም ከፕሮግራሙ ስላስወጣሁት ማለት ነው። ይቅርታ ጠይቋለሁኝ። ከዛ በኋላ ወደ ሀሳባችን ወይም ደግሞ ወደምፈልገው ነገር እንገባለን፣ እነጋገራለን ብዬ አስባለሁ ማለት ነው። እንግዲህ አቤልም መጥቷል። ቤተሰብ ዛፎች ውስጥ ነው። ዛሬ ደግሞ ቆሜ የምጠብቅ እንደት ነው? ነው ጤንነቴ ጥሩ ነው። ልጅም ደና ነው። ቤተሰብ፣ አባት፣ እህቶች ምናምን ፋሚሊ ሁሉ ሰላም ነው። እኔ ጋር አሪፍ ቆይታ ያሳለፍሽ ነው ደስ ይላል። ጥሩ ላይ ነኝ እግዚአብሔር ይመስገን። ታስታውቂያለሽ፣ ፊትሽ ሞላ። አቤላ ዛሬ የጠራው ለአንድ ነገር ነው ማለት። ይቅርታ በመጀመሪያ ደረጃ ማለት ፕሮግራም ላይ ነበርኩኝ ብለኸኛል እና ከፕሮግራም አቋርጭ ስላስመጣው ይቅርታ። ግን ደግሞ የሆነ ነገር ልጠይቀ አስቤ ነው። ምን መሰለክ፣ ኦልሬዲ ከመጣ በኋላ ወደ ጉዳይ ብገባ ይሻላል፣ ሌሎች ነገሮችን ከማንዛዛት። አቤል አሁን የጠራሁክ ማለት ነው በሄርሜላ እና በአብርሽ ጉዳይ ላይ የሆነ ነገር ስለ ሰማሁም ስላየሁኝም እሱን ለመጠየቅ ነበረ እና ሄርሜላ ቤት ገብታ እየኖረች እንደሆነ ሰምቻለሁ። ማ ሄርሜላ ማጋ እኔና አብርሽ ቤት ጓንቺ ያለሽበት አንቺ እና አብረሽ የኖራችሁበት ቤት ቴርሚ ላይ የኖረች ነው እንደዛ የሚባል ነገር ሰምቻለሁኝ። ሰምቻለሁ ብቻ ሳይሆን መስማት ምናምን ይሄው በወሬ ደረጃ ሳይሆን የሆነ የተላከልኝ ነገር አለና ያው እዛው አብሯቸው ካለ ሰው ይሄን ነገር ያየሁት ወይም የሰማሁት የተላከልኝም። ያ ሰው ማነው ምናምን ብለ እንድትለኝ አልፈልግም። ምክንያቱም የሱን ፕራይቬሲ መጠበቅ ስላለብኝ በነገሮች ደስተኛ ያሉ ነው ሰው እና በቃ ለኔ የሚጨነቅ ሰው ይሄን ነገር ብታስተካከሉ ጥሩ ነው ብሎ የጠየቀኝ ሰው ነበረ። ማስተካከሉም ባልችልም ግን ደግሞ አይተሃል። ባለፈው እሱ ሊመለስ ሲል ወደ ቤት ሊመለስ ሲል በጣም ብዙ ነገር ድጋሚ እኔ ከሄድኩኝ በኋላ ይን መንገድ ላይ አስቁመውኝ ከዛ በኋላ ጠርቶኝ ምናምን ገብተን ያወራንበት ነገር አለ እና አንተም ነበርክ። እኔና እሱ ብቻ አውርተነው የተ እንትን የተባለ ነገር አለ አይደለም አንተም ነበርክ ምክንያቱም ውሸት ነው እንዳይባል እንኳን አንተም አለ እና ያወራነውን ነገር ደግሞ እዚህ ጋር ማውራት አይጠበቅብኝም ወይም ደግሞ ሁሉን ነገር ማሳየት አይጠበቅብኝም ማለት ሁሉንም ካውሩ ቶድባዶ ይቀራል ይባላል እና ሁሉን ነገር መጥቼ እዚህ ጋር ከሱ ጋር እኮ ከተለያየም በኋላ ወይም ደግሞ ቻይለንግ ቀን እንደዚህ እንደዚህ ተፈጥሯል ብዬ ለእነሱም አልተናገርኩኝም እኛ በቃ ሶስታችን አውርተን የዘጋነው ነገር ነው ግን ከተስማማነ ሀሳብ ውጭ የሆነ ነገር እየተፈጠረ ስላለ ነው አሁን ይህንን ነገር ለመጠየቅ ወደ አንተ የመጣሁት። ና ይህንን ነገር ስጠይቅ ኤርሜላ ላይ የመጣችሁ በአንተና በብሩክ አማካኝነት ነው አይደል? ስለዚህ አሁን ብሩክ ማግኘት አልችልም። እሱ ማግኘት ስለማልችል አንተ አጠገቤ ስላለ ወይም ደግሞ አንተ ማግኘት ስለምችል ቅርቤ የሚያለው አንተ ስለሆንክ ነገሮችን በአንተ በኩል ለመጨረስ ነው የመጣሁት። ቀጥታ ለምንውራ ብሻ አልሄድክም አልሄድሽም ካልከኝ ያው እንደተለመደው ነው ማለት በፊት የነበረው ተግባሩን አሁንም እየተደገመ ያለው ተስማምተን ብዙ ጊዜ ነገሮችን ላይ እንዳልተስማማ ነው ወይም ፎርሽ ምናምን ስለሚያደርጋቸው አሁንም እሱ ጋር ሄጄ መጨቃጨቁን አልፈለግኩትም እና እሱን ሳወራው ደግሞ ማለት የተስማማንበትን ነገር ብዙ ጊዜ እሱ ካንስል አድርጎት የራሱን ሀሳብ ሲፈጽም፣ ከዛ ደግሞ እኔ ለምን እንደዚህ ሆነ ብዬ ስጠይቅ ጭቅጭቅ ነው የሚመስለው ሁሉም ሰው እና በቃ ይሄ ነገርም እንዲፈጠር ስላልፈለኩኝ ነው ቀጥታ ወደ አንተ የመጣሁት እና ይሄን ነገር አንተ ማስወጣት ስለምትችል ወይም ደሞ በእናንተ በኩል ስለሆነ ይሄ ነገር የተፈጠረው የመጣችሁ ይሄን ነገር እንድታስተካክልልኝ። እሺ? ማለት ሀሳብሽን እስክገልጽ የነበረ ሀሳብሽን ገልጸሽ እስክጫርሽ ነበር የጠበቁት። ማለት ሄደሽ አይተሻል? እርግጠኛ ነሽ? ሄጄ ማለት እኮ አይጠበቅብኝም። ኖ፣ አይደለም ሩታ፣ ከዚህ በፊት የተፈጠረው ነገር ታውቂያለሽ። ልጅ ሳይኖረው ልጅ አለ ተብሎ ብዙ ነገር እንደተፈጠረ ታውቂያለሽ። ብዙ የሀሰት መረጃ እንደመጣበትም ታውቂያለሽ አይደል? ግን የሰውን ወሬ ሰምተሽ ከሆነ ምናልባት እናንተን የሚወዷችሁ ብዙ ሰው እንዳለ የሚጠሏችሁ በዙሯችሁ ብዙ ሰው አለ፣ የእናንተን ሰላም ማይፈልግ እና ምናልባት የሰው ወሬ አሁን ካለው ነገር በላይ ሌላ ክፍተት እንዲፈጥሩባችሁ ከሆነ ብዬ ነው አሁን እንደዚህ የሚጠይቅሽ። እርግጠኛ መሆነው አንቺ ሄደሽ እስካየሽ ድረስ ነው። ግን እስካላየሽ ድረስ አቤላዬ፣ ከዚህ በላይ እኔና እሱ መካከል ምንም አይነት ክፍተት ሊፈጠር አይችልም። ሲቀጥል ደግሞ ይሄ ማረጋገጫ የሚፈልግ ወይ ደግሞ የሆነ ትልቅ ፕሮሰስ ምናምን የሚፈልግ ነገር አይደለም። ይሄ ጉዳይ ምናልባት አይኑ ልጅ አለው ተብዬ ሌላ ፕሮሰስ ውስጥ የገባንበት ሁኔታዎች አሉ። ነገር ግን እኔና እሱ ጋር ይሄ ነገር ሳይፈጠር በፊት ከማርገዜ በፊት ምናምን ብዙ ጊዜ ልጅ ያለው ተብዬ አውቃለሁ፣ ግን ያን ያላመንኩም ወይም ደግሞ እምነት ኖረኝ አልነበረም። አሁን ገፍቶ ስለመጣና ፊት ለፊቴ ስለተፋ ብቻ ከነገሩ ጋር ፊት ለፊት ስለተፋጠጥኩኝ ነው ይሄን ነገር ወደ ማጣራቱ እንግባ ብዬ እሺ ተብዬ ተቀበልኩት እንጂ ረጅም ጊዜ ሆኖኛል እንደዚህ አይነት ወሬ ሲወራልኝ። ግን ያን ነገር አምኜ ተቀብያለሁ ማለት አይደለም፣ አልተቀበልኩም። ታውቃለህ፣ በጣም ብዙ ጊዜ እንዴ እኔና እሱ ዱባይ ከመሄዳችን በፊት ሰርግ ከማረጋችን በፊት ብቻ በቃ ቀለበት ካሰርንበት ጊዜ ጀምሮ ስለሱም ይወራልኝ መጥፎ መጥፎ ነገሮች አሉ። እኔ እነዛን ነገሮች አምኜ አልነበረም አብሬው የነበርኩትኝ ተቀብዬም አልነበረም። ስለዚህ ይህ ነገር ወደዴ ወደ ምኑ ፕሮሰስ የመጣሁት ፊት ለፊት አፍጦ ስለመጣብኝና በጣም ከአቅሜ በላይ ስለተጋፈጠኝ ነው። ይሁን ብዬ በቃ እኔንም ራሴንም አንተንም ነፃ ለማውጣት ይሄ ነገር እሺ መርበር ብዬ የተቀበልኩትኝ እንጂ አምኜ ያለው ማለት አይደለም ይገባ። ስለዚህ አሁንም ቢሆን ያየሁትን እና የሰማሁትን ነገር አመኛለሁ ምናምን ለማለት ሳይሆን፣ አትሊስት ይሄ እንኳን ማለት ምርመራ የሚጠይቅ ወይም እንትን ይሄ ብቻ ብዙ ፕሮሰስ ምናምን መውጣት መውረድ የሚፈልግ ነገር አይደለም። ያየሁት ነገር ግን አለ። ይሄ የሆነ ነገር ባሳይህ ጥሩ ነበር፣ ግን አንተን ይሄን ነገር ማሳየት አልችልም። ላንተም ለኦዲየንስም ማሳየት አልችልም። ምክንያቱም የነገረኝ ሰው ማስጠቆር አልፈልግም። ምክንያቱም ለኔ አስቦ እስከሆነ ድረስ የነገረኝ የሱን ነገር አውጥቼ ብናገር እሱ ማስጠቆር ይሆንብኛል። ግን ያው አብሮን ያለ ሰው ነው አብሮ ያለ ሰው ላይክ እነሱም ጋር በቅርብ ያለ ሰው ነው የሚያቅ ሰው ነው የሚያይ አብሮ የሚገባ አብሮ የሚወጣ ሰው ነውና ያንን ነገር ባሳይ እሱም ለሱም ጥሩ አይደለም። ማስጠቆር ነው የሚሆንብኝ። ስሙን ማስጠፋት አልፈልግም ግን ይህንን ነገር ስላየሁኝ ነው ወደ እንደዚህ አይነት ሀሳብ የመጣሁት። አቤል ስለተስማማንበት አትሊስት የፍርድ ቤት ቀጠሯችን ትንሽ ቀናቶች ነው የቀሩት አይደለም? እና ያንን ጊዜ እንኳን ጠብቆ ሁኔታዎች በፍርድ እስከሚያልቁ ወይም ደግሞ በህግ እስከሚያልቁ ድረስ አብሮ ማን ነው ቢታገሰኝ ቢጠብቀኝ ጥሩ ነበረ። ገባ። ምክንያቱም ተነጋግረን ቃል ተገባብተን የሄድነው ነገር ነው እና እኔም ወደሌላ ነገር ውስጥ መግባት አልፈልግም። አቤል ታቃልክ እና ማለት ከዚህ በላይ ምንም አይፈጠርም። እኛ ላይ፣ እኔና ብርሽ ላይ ነጋችን የሚያውቀው ፈጣሪ እንጂ እኛ አይደለንም። ነገ ምን እንደሚፈጠር አናውቅም። ልጅ አለ በመሃላችሁ። ልጃችሁ ደግሞ አንድ አንድ ቤት እንድትኖሩ ሊያረጋችሁ ይችላል። አይታወቅም አይደል? ነገ የምናውቀው ነገር የለም እኛ። ፈጣሪ ብቻ ነው የሚያውቀው እና ነገ ለሚፈጠረው ነገር እኛ እርግጠኛ ስላልሆነን ለፈጣሪ እንተውለት። አይታወቅም። እናንተ ላይ ማንም ተስፋ አይቆርጥም። ግን ደግሞ አሁን አንቺ ሄደሽ ቦታው ላይ ሆነሽ እስካላየሽ ድረስ እኔ ማንም መቶ ቢያወራልሽ የቅርቤ ሰው ነው እንደዚህ ወንድሜ ነው እህቴ ነው ብትይ፣ ሩታ እኔ እርግጠኛ ልሆን አልችልም። ምክንያቱም አብርሃም በፕራንክ ራሱ አይተሽዋል። ቪዲዮ ላይ አይተሽ ነው ከሆነ በፕራንክ ራሱ እንዴት እንደሆነ እኔ ነኝ የማውቀው። ለፕራክ ሻንጣ ይዛ ወደ ቤት ስትገባ አብርሽ ጋር ምን ብሎ እንደተናገረ እኔ ነኝ የማውቀው፣ ሁላችን ነው። እና ስለዚህ እርግጠኛ ባሉን ሹ ነገር እንደዚህ ባቲ ደስ ይለኛል። ሩታ ኦኬ ለፕራንክ ምናምን መሆኑ የውልካ ቤላ ምን አለ መሰለክ፣ የተደቀነው ፊት ለፊታቸው ካሜራ ነበር አይደለ? ስለዚህ እዛ ጋር ሌላ ነገር እንዳይፈጠር ወይም ሌላ ነገር እንዳይባሉም ብለው አስበው ሊሆን ይችላል። እሱን አላቅ ነው አብርሃም። እንደዚህ አደርግም ሩታ የምሬ ነው ማለት እንኳን ለመኖር አንድ ላይ ውለው ራሱ ቤት ውስጥ ውላ ራሱ ቤት ውስጥ ውላ ራሱ አታውቅም። ኤርሜላ እሱን እንኳን ተወው። አቤል ባይኔ ያየሁት ነገር እንኳን ለሱ ማስተባበያ እንድታረግልኝ አይቶ ማስተባበያ አይደለም አይቶ እሱ አብረው ውላ አታውቅም። እሱ ሌላ ታሪክ ነው። ቤት ውስጥ ውላ አታውቅም። ሌላ ታሪክ ነው። ምክንያቱም እኔ አንተ ጋር ምትለው ነገር በላይ ባይኔ በብረቱ ያየሁት ነገር ስለሆነ ገባ። የመጣሽበት ታይም ሊሆን ይችላል ምናልባት አንድ ላይ ሆኖ ቤት ውስጥ ወን መተሽ ይሆናል። አይ ይቅር ግዴለህ፣ ያየሁትንም የሰማሁትንም ነገር ባንትን ባንባባል ጥሩ ነው፣ ግን ደግሞ አሁን መዋሉ ምናምን ብቻ ሳይሆን መኖሯ ነው ለእኔ ጥያቄ የሆነብኝ ገባ። ምክንያቱም ያልጨረስነው ነገር አለ ሲጀመር ይሄ ነገር እኮ ባለንበት ሲቱዌሽን ውስጥ ለሱ ጥሩ አይደለም። ለሱ ብቻ አይደለም፣ ለሷም ጥሩ አይደለም። እንዴት ብላ ብትለኝ አሁን ይሄ ኦልሬዲ ፍርድ ቤት የገባ ነገር ነው። የኔ እናሱ ነገር ፍርድ ቤት የያዘው ነገር ነው፣ ህግ የያዘው ነገር ነው። ስለዚህ በህግ የተያዘ ነገር ደግሞ ማለት ነው፣ ገብቼ እኔ እንደዚህ እንደዚህ ተፈጥሯል የኔ እናሱ ነገር ሳንጨርስ ወይም ደግሞ ያለንን ነገር በዚህ በዚህ ይሁን ብሎ ህግ ሳይፈቅድልን ህግ የሆነ መስመር ወይም አቋም ሳያስይዘው ወደ እንደዚህ አይነት ነገር ገብተዋል ብዬ ብል በመጀመሪያ ለሱ ወንጀል ነው፣ ሲቀጥል ለእሷም ተጠያቂ ያደርጋታል። ይህን ነገር ደግሞ ጥንስሱ ማን የጀመረው ወይም ደግሞ ስር መሰረቱ ኬዙ ከየት ነው የተጀመረው ምናምን ይላል ህግ፣ መቼም ታውቃለህ። እና ይሄ ነገር ከየት ነው ከይዞ የተጀመረው ተብሎ ቢመጣ ደግሞ አንተና ብሩክ ጋር ዞሮ ይመጣል። ስለዚህ ነው እንደዛ ሲሆን፣ ሩታ እዚህ ጋር ምሰሚኝ ነገር ማለት ነው። አሁን ሄርሜላን ብቻ ስላመጣን እኛ ከህግ ተጠያቂ ልንሆን አንችልም። ምክንያቱም ማንም ሰው እንደሚስተዋወቀው ነው ያስተዋወቅነው። ማስተዋወቅ ብቻ ሳይሆን ያመጣችሁበት አግባብና የተገናኙበት ሁኔታ ምናምን ብቻ ጥያቄ ውስጥ ያመጣው ይችላል። እሱ አብርሃም ምናልባት አብርሃም ሊጠየቅበት ይችላል። እኛ አራት መቶ ኬ አከብርላ አራት መቶ ኬ ላክብርለታለች እንደማንኛውም ሰው ተቀበለናት ይችላል እንደዚህ ነገር አዎ፣ በቃ አርባ አራት መቶ ኬን የተዋወቅ ናት። የርሚላን አይ አቤል ተው፣ በቃ ግዴለህም። አይ እሱን እሱን እንለፈው፣ ግዴለህም። ይሄ የተዋወቃችሁበትን ጊዜ ምናምን እንለፈው። እና ማለት ብቻ ችግሩ እኔ ብደብቀው ኦዲንስ ኬት እንደ ነገሮችን ማውቁ አይቀርም። እና የተዋወቃችሁበትንም ሁኔታ ምናምን ይለፍ፣ በአራት መቶ ኬ ነው እሺ፣ ይሁን ይላፈሱንም ተውና አሁን ወደ ነገርኩክ ነገር እንግባ። ይልቅ አሁን ክርክሩን ተውና ይህንን ነገር አረጋግጠክ። እሺ እኔ በቃ ማለት ትክክለኛ መረጃ አይደለም የሚያስኩት፣ ልለፈው እና ይሄንን ነገር አረጋግጠ ከሆነ እቺ ልጅ ከዛ ቤት እንድታስወጣ ትፈልጋለሁ። ችግር የለም ማለት እኔ ነኝ እኔ እኔው ራሴ ያስወጣታለሁ። ግን ደግሞ እርግጠኛ ሆኜ የምነግርሽ ነገር አብርሃም አንቺና አብርሃም የኖራችሁበት ቤት አብርሃም ሄርሜላን አያኖራትም፣ እያልኩሽ ነው። የምረኝ የሰማሽው ነገር አያኖራት። ግን እዛ ቤት ውስጥ እንድትኖር አልፈቅድ አልፈልግም። ስንጨርስ እንጨርሳለን፣ እስካልጨርስን ድረስ ደግሞ አልጨረስንም። በቃ ስንጨርስ የጨረስነው ነው ነገር አለ፣ በቃ አብቅቷል ብለን እንዘጓለን። አሁን ግን እስካልጨረስን ድረስ አልጨርስንም። እዛ ቤት የሚኖር መብት የላትም። ሰምተኛል አደለ? ስለዚህ አሁን እኔም ወደ ሌላ ይህን ነገር ከዚህ ጋር ማለት ይህንና እሷ የመግባቷን ነገር ካያያዝኩት ከህጉ ጋር በጣም የሚያስጠላ ሁኔታ ውስጥ ነው እሷም የምትገባው፣ እሱም የሚገባው ኤቭሪቲንግ፣ ነገሮች ሁሉ ብልሽትሽታቸው ነው የሚወጡት። ያ ከሚሆንና እኔም ራሴን ከዚህ በላይ ማድከም አልፈልግም። በቃ አንድ ያስይዤዋለሁ አደለ? ከህጉ ጋር አገናኝቸዋለሁ አደለ? እሱ እንዲጨርሰው ነገሮችን ወደዛ ነው የምገፋው ከአሁን በኋላ። ምንም እንትን የምለው ነገር አይኖርም። እራሴ ማደግምበት ሁኔታ አይኖርም። ስለዚህ እኔም በዚህ ልክ ስለወሰንኩኝ አንዲት ነገር ለማድረግ እኔ ወደ ኋላ አይደለም። እሺ ማለት ልክ ነሽ። ምንም ነገር ለማድረግ በዚህ ሰዓት ወደ ኋላ ልክ ነሽ። መፍትሽ ነው መፍትም ስላለሽ ነው ይሄን ነገር መጠየቅ ትችያለሽ። አንቺ ባለሽበት ቤት ማንም መኖር አይችልም። ልክ ነሽ። ግን ደግሞ እኔ ደግሞ እርግጠኛ ሆኝ ምንም ነገር ያው እየተመላለስኩ ስለሆነ ከዚህ አዲስ አበባ እየተመላለስኩ ስለሆነ ምንም እንደሌለ ነው ማውቀው። ግን ደግሞ አሁን እኔ በተመለስኩበት ሰዓት ተመልሳ እዛ ቤት የምትኖር ከሆነ እንዳልሽው እኔ ነኝ ያመጣት እኔው ማስወጣት ይሆናል። ግን ደግሞ በአብርሃም ላይ 100% 99 አይደለም 100% እርግጠኛ ስለሆንኩ ነው አንድ ላይ እንደማይኖሩ ምክንያቱም አውቀዋለሁ። አብርሃም ሩታ፣ አንቺ ያለሽበት ቤት ሄርሜላን አያኖራትም ብዬ ነው እርግጠኛ ነኝ። ማለት አንተም ካወቅከው በጣም ጥሩ ነው። ዋናው ማወቅህ ነው እና ጥሩ ነው ካወቅከው። ማለት አብረን ብንይ ምንና ምንና ምናውቀው ሰው ነው እኔ ማወቅ ያለው ብዬ ያልኩት ሰው ነው እንደማላቀው ሆኖ ሌላ ታሪክ ውስጥ ገብቶ ምና ምን ያገኘውሃቸውና፣ ኤኒዌይስ እሱ ማወቅ ጥሩ ነው። ግን ደግሞ እኔ አሁን ያልኩኝ ነገር እንድታረግልኝ ፈልጋለሁ። እሺ አላደርግም ማላልኩሽ ማደርግ ይችላል። ማለት ጥሩ ሙድ ላይ ብትሆኚ፣ ጥሩ ሁኔታ ላይ ብትሆኚ፣ አብረን ሄደን ማረጋገጥ እንችል ነበር። በዛም የሰው አሁን ያወሩልሽ ወሬ ሰዎች ማንነታቸውም ታረጋግጪ ነበር። የምሬ ነው ግን ደግሞ ይህንን አርግልኝ ካልሽኝ ሄጄ ማድረግ ይሆናል ማጣራልሽ ይሆናል። ብቻ ነኝ ጃኔ ሄድክም እዚህም ሆንክም ነገሮችን አጣርተን እንድትነግረኝ ፈልጋለሁ። አይ በሰው በወሬ ወሬ አይደለም ላጣራም ፈልገው እኔ እራሴ ሄጄ ነው። ማለት ነገው ሄድ ካለብኝ ሄጄ ራሴ ማጣራ ይሆናል። ከገባችም እንዳልሽው ማስወጣቱ ይሆናል። ኦኬ፣ ጥሩ ነው። አይ ማለት ይሄን ነገር ደግሞ ተሰምቶ ሌላ ታሪክ ደግሞ እንዲፈጠር አልፈልግም። ማለት ብቻ እኔ ተሰምቶም ይሁን ሳይሰማም ይሁን እኔ ማውቄን ካወቁ ሌላ ነገር ለማድረግ ከሞከሩ ኢትስ ኦኬ። ብቻ እኔ ማውጣት ነው ዋናው ፐርፖዝ። የምፈልገው ማውጣት አለኝ ከባ ገብታ ከሆነ ወይም ደግሞ እኔ ይሄን ነገር ስናገር ነገሮች ሳይታወቁ ምናምን ላይክ አለ አይደለ፣ ተስተካክሎ ከሆነ ጥሩ ነው። ምክንያቱም እኔ ፐርፐዜ መውጣቷ ላይ ብቻ ስለሆነ እሱን ነው የምፈልገው። ወይንወይስ ለዚህ ነው የፈለኩክ ችግር የለም ልክ ነሽ። ይህን ነገር ማስተካከል ያለብኝ እኔ ነው። አንቺ እንደምትዩ ትክክልም ሆኖ ከሆነ እኔ ራሴ ማስወጣት ይሆናል። ግን ደግሞ ይሄ ነገር እውነት ካልሆነ ከዚህ በኋላ ሰውን ማመን እንደሌለብሽ እርግጠኛ እንድትሆኝ ይፈልጋሉ ምክንያቱም ከዚህ በፊት ቅርብ ያሉት ቤተሰቦችሽ እና ኖቤል እና ቡሽ ብዙ ነገር ስለተፈጠረ ማለት ነው፣ በቅርብ ሰዎች። ግን ደግሞ ከዚህ በኋላ ይሄ ነገር ውሸት ሆኖ ካየሽው ማንንም ማመን እንደሌለብሽ እርግጠኛ ሁኝ። እኔ ስጀመር ማመን ያለብኝን አሁን እኔ አውቃለሁኝ። ስጀመር በሰዓት እኔ የሚታመነውንም አይታመነውንም በደንብ ላይ ይቻወኩበት ሁኔታ ስላለሁኝ ችግር የለውም፣ ለሱ አታስብ። ነገር ግን አሁንም ቢሆን አመንኩኝ ሳይሆን እንድታረጋግጥልኝ ነው የምፈልገው። የደረሰኝ መረጃ አለ እንድታረጋግጥልኝ ነው የምፈልገው። ገባ? ሙሉ ለሙሉ አው ገብታለች የሚባለው ነገር ላይ እኔ እርግጠኛ ብሆን ቀጥታ እሄዳለሁኝ እኮ ወደ ህግ። ምንም እኮ ያስቀረኝ ነገር የለም። ገባ አይደለም? ነገር ግን ይህንን ነገር አንተ እንድታረጋግጥልኝ ስለፈለግኩኝ፣ ማረጋገጥ ብቻ ሳይሆን ከሆነም እንድታስወጣት ስለምፈልግ፣ አይ የሚባል ከሆነ ደግሞ ቀጥታው መሄድ ወዳለብኝ ይሄዳለሁ ልልህ ነው የጠራውክ እንጂ ሁሉንም የመጣውን ሰውንማ ማመን አልፈልግም። ምክንያቱም ብዙ ጊዜ ሰዎችን አምኛ አምኛ አምኛ ተጎድቼ ተጎድቼ ተጎድቼ ተከጄ ተከድቼ ተከድቼ በጣም በብዙ መንገድ ህይወት ስላስተማራችኝ እኔ ማመን ያለብኝን ማመን የሌለብኝን ወይም ደግሞ ቻ ሲጀምር ሰው አይታመንም። ከአሁን በኋላ ማንም አይታመንም። ገባ ማመን ያለብኝን እኔ አምናለሁ። በቃ እንደዚህ ነው የሚሆነው። ናይ ችግር የለም። በቃ ይሄንን ነገር ለዚህ ነገር ከሆነ አስተካክላለሁ። አንቺም አታስቢ፣ መሆን ያለበት ነገር ሄጄ አረጋግጣለሁ። መሆን ያለበት ነገር ይሆናል። እደው ልልሻለሁ፣ አንቺም ደው ይልኝ። ነገ መሄድ ካለብኝ ሄጄ አይ ማኒ ስለይ ማለት እኔ በዚህ ነው ህልክ። እዛ ድረስ ሄደ ደክመ ምናምን እንዲሆን አልፈልግም፣ ግን ደግሞ በጣም እርግጠኛ እንድትሆንበት እፈልጋለሁኝ አንተ ማለት እርግጠኛ ማትኖር ከሆነ ወይም ደግሞ ኖራ ወጣም ከሆነ ብቻ የሆነ ማስረጃ ፈልጋለሁ። በቃ እርግጠኛ እንድትሆኝ አይደል? የቃል ንግግር ብቻ ሳይሆን በማስረጃ ነው ነገሮችን። እርግጠኛ እንግዲህ፣ ፋሚሊዎች የተፈጠረውን ነገር አይታችኋል፣ የሆነውን ነገር አይታችኋል። ድጋሚ በእንደዚህ አይነት ሀሳብ መመለስ አልፈልግም፣ ግን ነገሮችና ሁኔታዎች ናቸው ወደ እንደዚህ አይነት ሀሳብ እያመጡኝ ና እያመሩ ያሉት። እና አይኖይስ ከዚህ በኋላ የሚፈጠረውን ነገር አብረን ምን ይሆናል። መልካም ጊዜ ሆነላችሁ። አመሰግናለሁ።